ያችኩልበሬ ከፍቼ ስላስገባኋችሁ ነው። ስለምን ፈተሻ ነው የምታወራው? እኔ አስገድዳችሁ ምንም ነገር እንዳታደርገው። አሁን ለፖሊስ እደውላለሁ። ፖሊሶች አሉ እኮ። የአንተ ፖሊሶች ሁሉ አይሁንም። ምን አውቃለሁ? ምንድን ናችሁ እና ልትዘርፉ ነው የመጣችሁት እኮ ደብድባችሁ የት ነው የደበቀት? ስለምን መደበቀት? ለወንጀለኛ መስራት ወንጀለኛ ያደርጋል። ለወንጀለኛ መደበቅ ወንጀለኛ ያደርጋል። ስለዚህ አርፈህ እንደ በፊቱ በሰላም ብትኖር አይሻልህም? ሰማኝ። በቃ ቁጭ ቁጭ በሉና፣ ምንም ቁጭ አልልም። የት ነው የደበግከት? ምንም ምን ያልደበኳትም ነግሬሀለሁ፣ ማውቀውን ነግሬሀለሁ። ከማነጋ ቦታ ተናገር፣ ምንድን ነው አርፈህ ካለች፣ ተናገር። ሰውዬው ምንም የለም፣ አልኳይ ምንም የለም እባክህ፣ ከቤቴ ከቤቴ ምንም የለም አልኳ አይደል ምን ውጪ ያዘው፣ እንዳለቀው ያዘው። እሱንም ያዛት ያዛት። የእኛን ወንድም አስገደልሽ፣ ትሰምኛለሽ? ህይወት በደንብ እፈልገሻል። ስለፈለግሽ መሰለኝ እዛ ጫካ ውስጥ ለእኛ ወጥመድ ያዘጋጀሽው ለዛ መሰለኝ አይደለ? እኔ ራሴን ለማዳን ፈልጌ ነው እኔ ብቻ እኔ እንዲያዱኒ ስለፈለግኩ ነው የጠራኋቸው በቴክስት እንጂ ጭራሽ እንደዚህ አይነት ነገር እንዲፈጥሩ እንዲፈጸም አልፈለግም። ስሚ ከምንድን ነው የሚያድንሽ? ከህግ ለማምለጥ ከህግ አምለጠሽ ምንኖሪ ነው እስከ ዘላለም ነፃ ሆነሽ መኖር ምች ነው የሚመስልሽ? ያንን በማሰብ ነው እ እንደዚ አይነት ወጥ መለሱ ጌታሽ። በቃ ለምን አታወኝ? እኔን ተውኝ በቃ እባክሽ፣ ልተውሽ። በጣም ነው ያዘንኩት በተፈጠረው ነገር። አንቺ አታዝኝም እናንቺ አይነት ሰዎች አያዙንም። በጣም ነው የዘንኩት በተፈጠሩ እና እንዲህ ይፈጠራል ብዬ በጭራሽ አላሰብኩም። ምን ያደረገሽ ነገር አለ? ይኸውልሽ፣ ብታዝኚ ኖሮ መተሽ እያንዳንዱን ወንጀለኛ ታጋለጪ ነበር። ቆይ ግን ምንድን ነው? አንተ ዝም በል ብያለሁ። አንተ አንተ ዝም በል ዝም አንተ ዝም በል። ሰላም ጤና ያስጥልኝ ውድ እህት ወንድሞች አድማጮች፣ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ በድጋሚ በልዑል ቪዲዮ አስተያየት መጥቻለሁ። በቅድሚያ ለዚች የህይወት መያዝ የወንድማችን የዋሲሁን የመሞቱ ምክንያት የሆነችው ህይወት በመያዟ በእውነት ነው የምላችሁ፣ በጣም በጣም ደስ ብሎኛል። ትልቅ ነገር ነው ያሳኩት። በጣም ነው ከሚገባው በላይ ደስ ያለኝ። ዛሬ ዋናው የመጣሁት በሱ ይሄን ደስታዬን ለመግለጽ እና ሌላ ደግሞ የኤፍሬም እህት ኤልሣን የገለጸችበት ሁኔታ በጣም በጣም እየገረመኝ ስለነበረ፣ በእርግጥ ወዲያውኑ ነበር አድማጮቼ፣ ስለዛ አስተያየት እንደሰጠ ጥቆማ የሰጣችሁኝ። ግን በአንዳንድ ሁኔታ ምክንያት በራሴ ትንሽ ጊዜ ስለነበር ወዲያውኑ አስተያየት መስጠት አልቻልኩም። ግን ካነሳችሁት አንጻር እኔም ራሴ ገርሞኛል። ግን ልጅቷ ቀድማ እንደተረዳቻት፣ ቀድማ እንዳወቀቻት፣ ከልው ሊበልጥ እሷ እንዳወቀቻት በጣም ተረድቻለሁና እስቲ ይህን ቪዲዮ ተመልሰን አዳምጠን እንምጣ። አንድ ጥያቄ ልጠይቅሽ፣ ማለት ኤልሣን ታቃታለሽ? አለ ቃታሉ የተፈሪ ልጅ ማለት ነው። ማብ ውስጥ እንድትገባ የአባቷን ስፍራ እንድትይዝ በቃ ይህን ሁሉ ለምንናት ነበር። ልጅቱ ግን አይደለም እዛ ስፍራ ውስጥ ሌላ ስራ መስራትም አትፈልግም ልጅቱ፣ ባይገርምህ ልጅቷ እኔ ሳያት የአባቷን ድርሻ ትተካለች በሚል እምነት ነበረኝ። በቃ ትንሽ ንብቷን በአሁኑ ሰዓት ትንሽ ልጅ በጣም አይመሯቸው እንትን ነው እሷ ግን የዛ ሰው አይደለች። ምን እንዲያውም ጭራሹን ድርጅት የምትበጣበጥ አይነት ነች፣ ስገምታት ማለት ነው። ስራ አትወድም፣ ሰነፍም ነች፣ መስራትም አትችልም። ግን ልትሆን አትችልም። ልጅቷ መስራት አትፈልግም፣ በለቱ ብር ብቻ ፈልጋ የሆነ ነገር የምትልጅ ነች። ኤልሣ ስራ አትወድም፣ ሰነፍ ነች፣ ገንዘብ ነው የምትወደው እያልሽኝን? ያው በቃ ገንዘብነቱም ፈልጋ ነው አይመጣችሁ። ከማመጣጧም እኮ ገንዘብ ፈልጋ ነው ይመጣችኋል። ከማመጣጧም እኮ ገንዘብ ፈልጋ ነው ይመጣችኋል። ያችሁ እንግዲህ ይሄ ቪዲዮ የቆየ ነው። መጀመሪያ ስለ ኤልሣ ፍለጋ ላይ በሄደበት ጊዜ የኤፍሬም እህት ኢንተርቪው ባደረገበት የሰጠችው አስተያየት በእውነት ነው የምላችሁ፣ ትክክል ነች። እውነት ስራ ማትፈልግ በቀላሉ ገንዘብ ማግኘት ስለፈለገች ነው። እንግዲህ ያው እንደ እሷም እራሷ ባለችው ሴትነቷን ተጠቅማ እዚህ እዳ ውስጥ የገባችው። ግን እኔ የገረመኝ ምንድን ነው ልዑል ያው አያውቃትም፣ ያወቃት እየመሰለው ነው እንጂ እሱ ሁለት ዓመት ኑሮ፣ እች ሴትዮዋ በአንድ ጊዜ ነው ያወቀቻት እና እሷ የገለጸችበት ሁኔታ በጣም ነው ደስ ያለኝ። አያችሁ፣ ያን ጊዜ ግን አላወቅነውም ነበር፣ ለምን ኤልሳን ስለማናውቃት እኛም ራሱ። አሁን ግን የኤልሳንነት ማንነት ካወቅነው ጀምሮ፣ ካወቅናት በኋላ ይች ልጅ የተናገረችው በትክክል ነው። በጣም ተረርታታለች እንግዲህ የያዙበት ምክንያቱም እንግዲህ እሷን የያዟት በገንዘብ ነው ማለት ነው። መጀመሪያውም ተረርተው ተረርተዋታል እና ይሄንን ነው የሚያሳየው ልጅቷ ገንዘብ እና ገንዘብ ብቻ ነው። ለዛ ነው አሁንም ከነሱ ጋር ተስማምታ እየኖረች ያለችው። ግን በእንደዚህ ዝቅ አድርጋ የምታያት አማች ነው የሚባለው። አማቿ ግን እንዴት ነው አሁን ወንድሟ ልቺ ልጅ አግብታው እየኖረች ነው ሚባል ምንድን ነው የሚሰማት የሚለው ጥያቄ ሆነብኝ። እንግዲህ ወንድማችሁ እንደዚህ በዚህ ደረጃ ዝቅ ያደረጋችኋትን ልጅ እች ስራ ማትወድ ለካምፓኒው መውደቅ መንስኤ ትሆናለች የምትባለውን ልጅ አግብቶ ወንድምሽ ይኖራል ቢባል እንደ ትክክለኛ ሰው ሲታስብ፣ እሺ አይምሯችሁ እሺ አይልም። ግን ዙሪያ ዙሪያው ጥምጥሞኑ ገንዘብና ገንዘብ ብቻ ነው ስለሚያስቡት ይችም ገንዘቧን ያም ገንዘብዋን ስለሆኑ በዚህ ተግባራቸው ተስማምተው ይኖራሉ። እንደዚህ ነው ልዑል ያልታየችውን ኤልሣ እሷ ግን በቀላሉ አውቃታለች ማለት ነው። ይህ ለዚህ ወራዳ ሰውዬ ስለማታውቀው ነው። እኔን ቀርቤ ያየሁት አይደለ እኔ እኔን ቀርቤ ውስጡንም ማንነቱንም ያየሁት እኔ ነኝ። በእሱ ስም ሌሎች አንቺ ትናንትና፣ የዛሬ ስምንት ወር ላወቅሽ፣ የዛሬ ስምንት እና ዘጠኝ ወር ላወቅሽ ሰውዬ ሰውን ለማወቅ አንድ ቀን በቂ ነው። ኤፍሬም በጣም መልካም ሰው ነው። እስካሁን የጠላት ወሬ ነው እንጂ በኤፍሬም ላይ እንደዚህ አይነት የሚያወራ ሰው አለ ብዬ አላምንም። የኤፍሬም አባት በህይወት መኖሩ አልገረማችሁ? በጣም ገርሞኛል። እኔ የኤፍሬም አባት አገኘ ነው ሲሉ እውነት አልመሰለኝም። ያው እንደምታውቁት እቺ እህትየዋ መጀመሪያው ኢንተርቪው ላይም ደግሞ እናትና አባቴ ሞተዋል ብላለች እና በህይወት መገኘታቸው በጣም ገረመኝ። ግን እንዴት ልጅ ወንድ ልጅ መቼም ቢጨክን እንዴት ሴት ልጅ በአባቷ ጨክናለች። በጣም በጣም ነው የከበደኝ። እንደ በእውነት ነው የምላችሁ እነዚህ ሰዎች ምን አይነት በምን አይነት ማህበረሰብ ነው ያደጉት? ምን አይነት ሁኔታ ነው እንደዚህ ያበቀለቻቸው አፈርና ውሃ ምንድን? እናት የሚለውን በቃ በጭንቅላቴ ላይ ይመላለሳል። ግን ግን በምን ለምንድን ነው አባታቸው ላይ እንደዚህ አይነት ጭካኔ? ሌላው ሰው ጋስ እንደዚህ ብትጨክኑ፣ መጨከን በሌላውም ሰው ላይ መጨከን ትክክል ነው ብዬ አይደለም፣ ግን እንግዲህ ከወለደው አባት ላይ እንደዚህ መጨከን፣ እናት ላይ መጨከን፣ ግን እንዴት ነው ይህ ሰውኛ? እንዴት ነው አይከብድም? በጣም ይከብዳል። እንግዲህ ለዚህ ያደረሳቸውን አባትየውን እንደዚህ በዚህ ደረጃ መጣላቸው በጣም በጣም ነው የሚያሳዝን። እንግዲህ ትሰማላችሁ እህትያ እንዴት ስለ ወንድሟ እንደምትናገር በቃ ከሱ በላይ ሰው የለም። ደግሞ ራሷ ኤልሣ ደግሞ ስትናገር እንደሱ አይነት እሱነቱ ነው የገዛት እና ይሄ እሱነቱን የሚገዛው ሌላውን ሰው ለአባቱ የማይሆን ሰው እኔ ግራን የገባኝ እንደው እስኪ እንደ ይህንን አዳምጡ እስኪ እናንተ ፍረዱ። ያው እሷ የሰጠችኝ መድኃኒት ቀጥታ ብሰጣቸው እኮ አመን ምኗቸውን የሚገላቸው። ስለዚህ ምንድነው ማድረግ የነበረብኝ? ኢቨን አሁን ይሄንን በማውራት የራሱ ህይወቴን ኦሬዲ ያጣሉ። ከዚህ በኋላ ላለው ነገር እኔም አደጋ ላይ ነኝ። ስለዚህ ነፍስ ከማጠፋ ብዬ ነው ያንን ያደረግኩት። ቢያንስ ይሻላቸዋል። ከተሰጠኝ መድኃኒት አንጻር እኔ የሰጠኋቸው መድኃኒት ምንም አያደርጋቸውም ብያለሁ። ሰላም ወይዘሮ ዘሮ፣ ሰላም ወይት፣ ሰላም ነው። እባክሽ አባትሽ አርፈዋል። እውነት፣ ድንገት ጠዋት ቤት ልክ ገብቼ የተኛው እዛው ነኝ ያለሁት፣ እና እዛው ነኝ ያለሁት ብትመጪ ብዬ ነው ያው ላሳውቅሽ ብዬ ነው። ይሄ ነው አይሰማም፣ ይቆራረጣል ድምጽሽ። ወይ ወይ፣ በቃ እንደዛ ከሆነ ዶክሜንቶችን ይዘውጣሽ። አይ ዶክሜንቶቹን እኮ ይዤ መውጣት አልችልም። እህታቸው እራሷ እሷ ካልመጣች ዶክሜንት ለማንም አሳልፍ አልሰጥም እያለች ነው እና ትንሽ መምጣት እየግድ ነው፣ መምጣት አለብሽ ቶሎ ብለሽ። አትችልም በምንም ብለሽ ማምጣት አትችልም? አይ ቤተሰብ ልጆቹ እያሉ እኔ ለማንም አልሰጥም። ከእነሱ መካከል ውስጥ አንድ ሰው መምጣት አለበት ወይ ደግሞ ሰላማዊ ተራሷ መምጣት አለበት። ምን አልሽም? ማንም የለም እኮ እሳቸው ናቸው ያሉት ቤት እህታቸው። አሁን ቶሎ ግርግር ሳይበዛ ሰው ሳይመጣ ምናምን ነገር ቶሎ ቀድመሽ ብትመጪ ጥሩ ነው ብዬ ይሻላል። በኋላ ከቆየ እንግዲህ ታውቂያለሽ ያው አባትሽ የሚታወቁ ሰው ናቸው፣ በጣም ሰው እንትን ይላል። አያችሁ እዚህ ጋር እንዳሰማችሁት አባትሽ ሞተዋል እየተባለ እየተነገረች አመላልሷን አይታችኋል፣ ሰምታችኋል፣ ሰምታችኋል። እባክህ፣ የደስታ ነው የሚመስለው። ሙሼ ድንጋጤ። ከዛ ደግሞ የሚገርመው ምንድን ነው ብትመጪ ፋይሉን ዘህና እያለ ስትለው ማምጣት አችልም ሲላት፣ እንግዲህ እኔ ከመጣሁማ ሌላ ነገር ችግር ይፈጠራል። አባቷ ሞቶ እንኳን ለለቅሶ እንኳ ማምጣት አልፈለገች ፋይሉን የፈለገችው አይገርምም። እኔ ግን ይሄ ሰውዬ የእውነት አባቷ ነው ወይ ልጅ እኔ ግራ ተገባው እ በጣም ነው የገረመኝ። ነይ ሲላት እንኳ መምጣት አልፈለገች። እኔ ከመጣሁ ችግር አይሆንም ወይ? እሱ ገፋፍቶ ነው እንግዲህ ያመጣት ፋይሉን ለመውሰድ እንጂ ሞቷል እየተባለች እንኳን ለረባክህ፣ እውነት ግን ነው ለማረጋገጥ፣ ለምን የሰጠችው መድኃኒት እንዲሆን እንኳን ቶሎ አልፈለገችም ማለት ነው። እንዲህ እንኳን እንዲሆን አልፈልግም፣ ግን መድኃኒት እየላከች ሰውየው እንዲሞቱ እያደረገች ተመልከቱ። እንግዲህ እንዲህ በዚህ ደረጃ ነው እንግዲህ እነዚህ ሰዎች የሚያስቡት፣ ለአባታቸው ያልሆነ ለሌላ ሰው ይሆናሉ። ተመሳሳይ አልሆነባችሁም? ኤልሳም እኮ እንደዛ ነው ያደረገችው። ለአባቷ አልሆነችም። እነዚህ ባልና ሚስት ከአንድ ውሃ ይቀዳል አይመስላችሁ? ያን አይነት ባህሪ ነው ያላቸው። ያችም እኮ ኤልሳም እኮ ወድቆ አባቷ ምናምን ከዚህ ሰውዬው ጋር ነው ያረገዘችው ህጄ እንኳን ላድ ነዋል አለች። እና ተመሳሳይነት አላቸው። እውነት ምን ሆነ ምላችሁ ደግሜ የለዋለሁ። ባልና ሚስት ከአንድ ውሃ ይቀዳል ነው እንደዛ የሚባለው ነገር ተረታለ። እቺ እንግዲህ እንደዚህ ነው፣ በዚህ ደረጃ ነው ለአባቷ እንትን ያለችው እና ደግሞ ንብረቱ ያንተ አይደለም፣ የአባ የእናቴ ነው። እንዴት ነው አባት በህይወት እያለ የሚስቱን መውሰድ? አይችልም በአሁን እንኳን ይሄ እኔ ህጉም ብዙም ችሎታ የለኝም እውቀቱ የለኝም። ግን አባት እያለ አባት የሚስቱን ድርሻ አይወስድም። እንዴት ነው አልገባኝም፣ ሙሉ በሙሉ እንደውም ዘግይቶ አላለች። በመጀመሪያው ንብረት መውሰድ የነበረበት ማለት እናትዮዋ በህይወት እያሉ፣ እኔ ግራ ነው የገባኝ ሰዎች ለማንኛውም ፍርዱን ለእናንተ ተውዋለሁ። የነዚህ ልጆች ፍርድ የነዚህ ሰዎችን ጉዳይ ፈጣሪ ይሰጣቸዋል። የስራቸውን አያጡትም። ግን ደግሞ የእናንተን አስተያየት መስማት ፈልጋለሁ። እንደኔ ተገርማችኋል። የሚገርምህ አንተ እንኳን እዚህ ቤት እንደመጣህ አውቀው እንዳይገባ ሁሉ ብለውኛል። ሰማችሁ? እነዚህ ሰዎች አሁንም ሪፖርት የሚያደርሳቸው ከነ ልዑል ጋር አለ። እነሱ ጋር ቁጭ ብሎ ለነሱ የሚሰራ ሰው አለ። ያው እነሱ መምጣታቸውን ስላወቁ ነው ይህ ሁሉ ዶክተር መላኩም መላክ ያስፈለገም ሰውየውንም ተጨማሪ መድኃኒት አድርጎ መገደሉ የተወሰነበትም ለዚህ የነ ልዑል መምጣት ስላወቁ ሰዎች ያደረሷቸው ሰዎች አሉ። እንዴት ሊያደርሷቸው ቻሉ? ከራሳቸው ጋር አሁንም ከእነሱ ጋር የሚሰራ ሰው አለ። ይህንን ማጣራት መቻል አለባቸው። እኔ በምን እንደሚያጣሩ አላቅም፣ ግን ይህንን ነገር መያዝ አለባቸው። ካለበለዛ እኔ አሳልፈው እንዳይሰጧቸው ብዬ ለው መፈራው እና ለማንኛውም፣ እስኪ የዛሬ አስተያየት ይህን ይመስላል። እስኪ እናንተ ደግሞ የምትሉትን መስማት እፈልጋለሁኝ። በተረፈ ስላዳመጣችሁኝ፣ ቪዲዮዬን ስለምትከታተሉ፣ አስተያየት ስለምትሰጡኝ ከልብ ከልብ አመሰግናለሁ። በሌላ አስተያየት እስከምንገናኝ ለዛሬ በዚህ ሰናበታለሁ ባይ